ወደ ሀጅ ጉዞ ሊያደርግ የነበረው የዚህ የእስልምና እምነት ተከታይ ግለሰብ እምነትም በበርካቶች ዘንድ መነጋገሪያ ሆኗል። የእምነቱ ጥንካሬን ያሳየ ነገርም በዛሬው ዕለት ተከስቷል። ቪዲዮ በዓለም ዙሪያ እየተጋራ ይገኛል። ልንገራችሁም ይህ የምትመለከቱት ግለሰብ አሚር ይባላል። ከሊቢያ ተነስቶ ሀጅ ለማድረግ ወደ ኤርፖርት ጉዞ በሚያደርግበት ሰዓት በፍተሻ ሰዎች ማለትም፣ በሴኩሪቲ ሰዎችም እንዲዘገይ ተደርጎ ፕሌኑ ያመልጠዋል። ታዲያ በዚህን ጊዜ ነው የእሱ የእምነት ጥንካሬ አለው እኔ ለሄድ ያሰብኩት ወዳጅ ነው አላህ ከፈቀደ እሄዳለው፣ የሚል ንግግር አድርጎ ቁጭ ይላል። በዚህ ወቅት ታዲያ ፕሌኑ ሜካኒካል ችግር አጋጥሞት እንደገና ወደ ኤርፖርት ይመለሳል። በዚህም ወቅት ድጋሚ በሚገባበት ሰዓት አሁንም አንጭንም ይሉታል። ምክንያቱም አምልጦሃል ተብሎ ማለት ነው። እሱ አሁንም ተስፋ አልቆረጠም። እዛው ቁጭ ባለበት እንደገና ፕሌኑ ተነስቶ ጉዞ ይጀምራል። አሁንም ድጋሜ ሌላ የመካኒካል ችግር አጋጥሞት ፕሌኑ ይመለሳል። በዚህ ሰዓት ነው ታዲያ ፓይለቱም አሚርን ካልጫንኩኝ ከአሁን በኋላ ጉዞ አላደርግም ብሎም ወዲያው አሚር ተጭኖ ወደ ሀጂ ጉዞ ያደርጋል ማለት ነው። ፕሌኑም በሰላም ወደ ሳውዲ አረቢያ ደርሶ አሚርም ታዲያ ለሀጂው ደርሷል ማለት ነው። እጅግ በጣም አስደሳች ነው። ቪዲዮውን ቴሌግራም ቻናሌ ላይ አጋርቸዋለሁ። ባዮ ላይ ባለው ሊንክ በኩል ገብታችሁ ቴሌግራም ቻናሌ ላይ ቪዲዮውን መመልከት ትችላላችሁ። መልካም ቀን። ጆከሬው ልክ ወለደች። ወልዳ የስድስት ቀን ህጻን ልጅ በአረንጓዴ ቢጫ ቀይ ጠቅልላ እዚህ ጋር ጣለችው። እግዚአብሔርን ጆከር እንዳለ እኔ የማውቃቸው ልጆች እንዳለ እኔ የታፈሱት እንዳለ ልጁን እስከ እስከ ህይወቱ በአረንጓዴ ልክ እንደ ኃይሌ ገብረስላሴን እንደ ቀነኒሳ በቀለ በሀገራችን ባንዲራ ጠቅለላ ኢትዮጵያዊ መሆኑን አረጋግጣለን። ጥላው ጠፋች። ግን እንትኑ የጣለችበት ሱፐር ማርኬት ጋር ስለሆነ ካሜራ ይወጣል። ሩህ አለ አለው። በዚህ ሙቀት ጆከር እግዚአብሔርን እሳት። ይሄ በቃ ሀገር ገዥ ነው የሚሆነው። ኢትዮጵያን ይገዛል። አራጋራችን በዲቃላማ ትገዛው ተው፣ ጆከር እናቴ ትንቢታዝ ይኮ የተገፋ ቆሮ አስባ ጥሩ ነገር እንደጣለች በባንዲራ ጠቅልላ ቁጭ ታደርገዋለች፣ ወይ ነበር ወንድሞቻችን በሞቱበት ባንዲራ ስለ ልጁ መጣ ነው ማቆም። ኮኮብ አለው ባንዲራው፣ ኮኮብ አለው ባንዲራው፣ ኮኮብ አለው ተው፣ አንተ ደግሞ ኮኮብ አለው። ኮኮቡ ምን ኮኮቡ ምኖር አንኖር፣ ሁለቱም ኮ የራሳችን ነው ጆከር እግዚአብሔር እኔ የሚያሳዝኑኝ እነዛኞቹ በነገራችን ላይ ኮመንታተሮች የሚያስቃችሁ ምንድን ነው አሁን ይሄ ታሪክ ያስቃል የምር ያሳብዳል እንጂ አንደኛ ሀገር ነው የሚያሰደፍ ሁለተኛ ስቶቻችን የት ናቸው ጆከር እኮ ቢስቅ ሌላ ሀገር ሆኖ ነው የሚስቀው ችግር የለበትም ከታች ቁጭ ብላችሁ የምትስቁ ገብርኤልን ደም አልቅሱ የተሰበረ ልብ መላክ ይሻላል እንጂ ለምትስቁ ነው የምናገረው ምክንያቱም የሚያስለቅ ዘመን ነው ያለንበት ሁኔታ በጣም ነው የሚያስፈራው ዳሁን ምኑ ያስቃል? ህፃን ልጅ ተጣለ በኢትዮጵያ ባንዲራ። እንግዲህ ኢትዮጵያ የሚውለደው ሌላ ዜጋ የሚውለደው ስማችን መልካም እንዳልሆነ ነው የሚያሳየው የሀገራችን ባንዲራ። የማንም ልጅ ሁን የምንም ልጅ ከምን የሚረገዝ ከየት የሚምጣ እግዚአብሔር ምስክር ነው። በጣም ነው የምታሳፍሩት። በምትስቁ ልጆች ከታች ሆናችሁ ምን መልካም ነገር ሰምታችሁ ምን የሚያስቅ ተገኝቶ? በኢትዮጵያ ባንዲራ እኮ ነው። ጥያቄ ልጠይቅሻ አንቺን ይላሳቀምን ያስቀምጣ ወይ? እቺ ሴት በሽተኛ ብትሆን ታማ ከፎቅ ላይ ተወሮራ የሆነ ሰው ግፋቻ ቢያደርግባት አንስቀም። አምጣ ወልዳ ደስ እያላት እንትን አስገብታ ተቸግራ አውጥታ በባንዲራ ጠቅልላ ጥላይ ነች። ስለዚህ ሙሉ እዚህ ጋር ያለ እጃዛ ቤት ያልተሰበረ የለም እንዳለን ያፈሷቸው ሴት ሴቱንም ወንድ ወንዱንም እንዳለ በመደዳ ነው የታፈሱ። እንዴት እንደሚያሳዝኑ እግዚአብሔርን፣ በዛ ላይ እየተባለ ያለው ዱባይ አስቡት። የምር በጣም ነው የሚያሳፍረው። የእሷ በእሷ ምኑ መሳቅ አይደለም። የፈለጋትም መሆን ይቻላል፣ ግን እዛ ጋ ያለው የሀገር ባንዲራ ነው፣ የምንም የምንም የሚሆን ዓለም የሚያውቀው ማለት ነው ስለዚህ ልታዝኑ ነው የሚገባችሁ። የምር ይሄ አያስቅም። የምትስቁ ሰዎች ከውስጣችሁ የሆነ ነገር የጎደለ መሆን አለበት። እንደነሳስ እሷ ሊኗን የሸጠች እንደሆነ ሚሚ ቻውን ሳውን የታና ሙሉ የዚህ ሀገር ዜጎች ያወሩባት ያለችው እንትን ወንዲ ዘመዳማ ስትሳፈር ልጁን ይዛው ገባች ቤቷ ሴትዮዋ መዳ አልዳው ላይ በጣም ብዙ አለ በጣም ብዙ አለ። እንደሷ አይነት ምንም ምንም ማንም በጣም ብዙ አለ። አሁን እቺ ሴትዮች መዳም

ከድፍረቷ የሆነች በቃ ነገ ምን እንደምትሆን ስለማታቀው፣ እሱ ያዝዝበካ ኢትዮጵያዊነታችሁን እያስተዋወቀችላችሁ ነው ቁጭ ትሮከር የምር በቃ ልብ እየተናገርክ እንዳሉ በአቅም ይሄ አያስቅም። ሲሪየስ የምር የሚያምና የሚያሳዝን በተለይ ለጉባኤዎች ለእኛ ለሴቶቹ አንገት የሚያስደፋ ነው። የምር ይነበራል። አይደረግም። ምን ታደርጊያለሽ? ይሁና። ለማንኛውም ልቦና ይስጠን። ከዚህ ውጭ ምንም ማለት አልችልም። በእውነት የዛኛ የዛችኛን አይቼዋለሁ። መሲ ይሄ መዳን ቤት ቁጭ ብላ ከነ ሽሿ እሱን እሱ ችግር የለውም። በዛ ይሳቁ። ምክንያቱም ዋጋ የምትከፍለው ራሷ ናት። የዚህኛው ግን

ጥሩ አደለም። ይደብራል። ኢትዮጵያዊነታችሁ ሐበሻነታችሁን ብዙ ሰርተው ደግሞ የሚያሉ እህቶቻችን አሉ። እንጂም የባንዲራው እኮ ብዙ ሰው እኮ እየሞተበት እየተጠቀለ እናቶቻችን እየተጠቀለሉ እየተጣሉበት አደለ፣ ባንዲራው ታስቢያለሽ። ሴትነታችሁን ግን ጥሩ አደለም፣ እና አታሰድቧቸው እህቶቻችን። እንደገና ናግነ አትሌት ሩጫችሁ እንዲያሸንፋቸው አርጋ አስቀምጣችሁ። ታዲያ እኮ አጎቶቻችን እኮ ሚሚ ምንዳረኩ ታቀለች በዛችሁ ደቂቃ እኮ ሁሉ ካሜራው አካባቢ ወጣ አፈር አባቴ ሁላና እዚህ ጋር ሳምጠታ ብትጠለው ልጅ አረመሲቴ እንኳን አወጣኝ በይ በርሽ ላይ ቁጭ ብታደርግልሽ ምን ልትሆኝ ነው እንዴ? ባለፈው ስሳኑ ሊቆሻሻ ጋር አይደል እንዴ ጥለው ከሄዱት ትንሽ ከፍ ብሎ እኮ ነው ከኔ ይሄንን ረስታው ነው መሰለኝ የመስሉ ሱቅ ነው። አይ ለማንኛውም የምር እናስብበት። ማለት እንደዛ ያልኩ ለምን እንደሆነ ታውቃለህ? ቢያንስ ያኛው በሀገራችን ላይ ነው የሆን ያለው ሀገራችን ላይ መሆን ያለበት እንትን ነው። ግን በሰው ሀገር ላይ ሆኖ እኔ ዱባይ ሞል ለብሼ ሄጄ ምን ያክል እንደተሰቃየ ሁ እኔ የማውቀው መሰለሽ? ባንዲራው ማለት ነው ፎቶ ለመነሳት የሚወጣ ነው። እና እንኳንስ ተጥሎበት ሰው ከባድ ነው በጣም አንዳንዴ ያላችሁበትን ቦታ አስቡ። ውስጥ ለሚሰሩ እህቶቻችን ልንረዳቸው ግድ ይላል። ዛሬ እንደምንስቀው አይደለም ጉዳዩ ሲደርስ የሆነ ነገር ሲደርስብን ምን ላይ እንደምንሆን ታውቁታላችሁ። ይሄ ስድብ ይሄ ሳቅ ይሄ ምናምን አይደለም። እንዴት ነው መመለስ የምንችለው? የሆነ ነገር ላይ እየተደረገ ያለው ሙሉ ዱባይ ላይ ነው፣ ሌላ ጋ ልጆች አይደሉም። ምንም አይነት እንትን ሲመጣ የዱባይ ስም ነው የሚወጣው። ከዛ ቀጥሎ የሴቶቻችን ስም ነው። ወንዶች ብታጠፉም አይፈረድባችሁ፣ ምክንያቱም ስማችሁ ገን ነው አይወጣም። ስለዚህ መተሳሰቡ የሻለ የተሻለ ነው ብዬሽ ነው የማስበው እኔ እና ህፃኑ ሳያሳዝንሽም፣ ዘጠኝ ወር ከአምስት ቀን የተሸከምሽ በምን አንጀትሽ? በእናትሽ በእውነት በጣም ያማል እንደው ሌላው ቢሆን የተሰቃየሽ ያለ በርቦሻ ያቀርብ በጣም ቀይ ስለሆነ ይመስለኛል። ዜግነቱ ኢትዮጵያዊ ነው ብላ ነው ምልክት ማድረጓ እኮ ነው። አፈራባቶት ብላ ነው ማለት ለማስታወሻ ይመስለኛል። በነገራችን ላይ ተመቼ ይመስላል። ዳዳሽ ማስያድ ሲያድ አሰላሙ ዓለይኩም ወራህመቱላሂ ተዓላ ወበረካቱ ረሱል ሰላም

አርሴማ ሰው ነች፣ ማርያምም ሰው ነች። የአምልኮ ስግደት ግን ለአምላካችን ለኢየሱስ ለስላሴ ብቻ በቃ። አማራይን ለምን? ጊዮርጊስ ለምን? እንግዲህ ፈጣሪን የሚያቆሉ ሰማይና ምድርን የዘረጋ የሚያቆሉ ሰላም ያስፈልገዋል በምድር ላይ ሲኖር። ሰላም ናችሁ፣ ሰላም እላቸዋለሁ። ምድራችን ሰፊ ናት፣ ለሁላችን በቂ ናት። እዚህ መጥቼ ትምህርት ቤት ለመስራት አሰብኩኝ። ቢሮ የባሰበው እቅድ መሰረት በተለያየ ክልል ቦታ ነው የምንሰራው ትምህርት ቤቱን ሀይ ስኩል በሌለበት አካባቢ ነው የምንገነባውና።